በመናገራቸው ብዛት የሚሰሙ ይመስላቸዋል። እና እንደነሱ በከንቱ ምናት በለዋል አትድገሙ። ሳትናገሩ የሚያስፈልጋችሁን የሰማዩ አባታችሁ ያውቃል። እያወራ ያለው ጌታ ምንድን ነው? ደንቆሮ አይደለም። ከኔ ጋ ናቸው። ኢየሱስ ጌታ ነው። እስኪ አሜን በሉ። ይጋጫል እኮ አለም ለዘላለም ጻድቅ አድርጎኛል ብለ ዛሬ ኃጢአቴን ይቅርብልኝ ስትል እንዶ አስተውሎ የሚሰማ ሰው አይታዘብብህም ለዘላለም ጻድቅ አላልክም አላልከም እንዴ አይልህም እንዴ ይገባችሁ ነው የማወራው ነገር አንደርስታንድ አርጋችሁኛል ይሄንን የምጽፍላችሁ ግን ኃጢያት እንድታረጉ አይደለም ማለት ነው ኃጢያት እንድትበረታቱ አይደለም ማለት ኢየሱስ ክርስቶስ ለዘላለም ጌታ ኦኬ ሶ ገላትያ ምዕራፍ 5 ምን አላቸው? ቅድም ገላትያ አምስት ላይ እንመለስ። ገላትያ አምስት ላይ ነበረን አት ገላትያ ምዕራፍ አምስት ቁጥር ሶስት ላይ ነበረን ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ መሰክራለሁ ካለ በኋላ ምን ብሎ እንደሚዘጋው ተመልከቱ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል እወቁታል በህግ ማለት እኮ በመልካም ስራ ማለት ነው በዛ ልትጸድቁ የምትፈልጉ እንደው ገና የሚፈልገው በሕግ ሊጸድቅ የሚፈልገው በስራው ሊጸድቀው የሚፈልገው ከክርስቶስ ከተቆጠረ በስራዬ ነው የምጸድቀው ብሎ የወሰነው ሰውዬ ምን እንደሚሆን አስቡት። እሺ ነው ሚላቸው። እየገባችሁ ነው የማወራው ነገር እየተረዳችሁ ነው? ገላትያ ላይ ከዚሁ ሳንወጣ አንድ ቃል አሳያችሁ። ገላትያ ላይ ገላትያ ምዕራፍ ሶስት ቁጥር አስር ሀሌሉያ እስኪ አሜን በሉት። ያጸደቀን ያሳረፈን ጌታ ይባረክ። ገላገለን እኮ ጌታ፣ ገላገለን ኢየሱስ ጌታ ነው አሜን፣ ገላገለን ገላትያ ምዕራፍ 3 ቁጥር አስር ነው ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው። በጣም ነው የሚገርመኝ። ታቃላችሁ ቃል ከሕግ ሥራ የሆኑት ሁሉም ነው የሚሉ፣ ሁሉም እኮ ነው ሁሉም፣ አንዱም አይቀርም። አይገርምም? እኔ ባለፈው ስናገር ነግሬያቸዋለሁ። ይህ ገላትያ ምዕራፍ አንድ ቁጥር ስድስት ላይ ያለው ከሰበክንላችሁ ወንጌል የሚለይ ወንጌል ማንም ቢሰብክላችሁ የተረገመ ይሁን ያለው ለምንድን ነው? አንተን ያሳመነህ ቀን በስራዬ ነው ምጸድቀው ወይም ደግሞ በሰራሁት ስራ የእግዚአብሔርን መንግስት ላጣ ይችላለሁ ያልክ ቀን ኢሚዲየትሊ በርግማን በታች ትሆናለህ። እሱን እኮ ነው የሚያወራው ከህግ ስራ የሆኑት ስንቱ ሁሉን ከኔ ጋር ናቸው ወይ ማሆራው ገብቷቸዋል። ከህግ ስራ የሆኑት ሁሉ ከምን በታች ናቸውና? በርግማን በታች ናቸውና። ይህ ቀላ አይደለም፣ ቀላ አይደለም። የበረከትና የመርገም የህይወትና የሞት ጉዳይ ስለዚህ አምልጥ። ከእንደዚህ አይነት ሰዎች አምልጥ። ከህግ ስራ የሆኑት ሁሉ በእርግማን በታች ናቸው እናለና። ለምን በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ለምን? አንዱን ከሳተ በሁሉም ስቶአላ። በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም የተረገመ ነው ተብሎ ተጽፏልና ሁሉ የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና አለና ጻድቅ በእምነት ይኖራል ተብሏልና መደምደሚያው ምንድን ነው ማንም በእግዚአብሔር ፊት በህግ እንደማይጸድቅ ግልጽ ነው አይቀርም ግልጽ እኮ ነው ያለ ጻድቅ በእምነት ነው የሚኖረው በህግ አይደለም ይኖረዋል ማንም በእግዚአብሔር ፊት በህግ እንደማይጸድቅ ግልጽ ነው አንዳንድ ሰው ህግ ነው፣ ህግ ህግ። ምንድን ነው ህግ? እኮ ማለት አትስረቅ፣ አታመንዝር፣ አትግደል፣ እናትና አባትን አክብር፣ የባልንጀራን ንብረት አትመኝ። ህግ ማለት እኮ መልካም ስራ እኮ ነው። ህግ መጠበቅ ማለት እኮ ኃጢያትን አለመስራት ማለት ነው። ይገባችኋል አይደል? ኃጢያትን አንሰራ። ኃጢያትን የማንሰራው ግን ለመጽደቅ አይደለም። ምን ማለት መሰለ፣ ምን ማለት መሰለ ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው። እደግመዋለሁ። ሰው ኃጢአትን የሚሰራው ምን ስለሆነ ነው? ኃጢአተኛ ስለሆነ። ስትወለድ በዛ ኔቸር ስለሆነ የተወለድከው የኃጢአት ማንነት የኃጢአት ዘር ይዘህ ስለሆነ የተወለድከው፣ ያ ነው የሚበቅለው። ኃጢአትን የሚሰራው ሰው ኃጢአተኛ ስለሆነ ነው። ጌታ ኢየሱስ ሲናገር ይህን ምን አላቸው? ኩርንችት በለስን አያፈራም አላቸው። ከአጣጥ ቁጥቋጦ ትዛላቸው፣ ከአጣጥ ቁጥቋጦ በለስ አይለቅም፣ ከኩርንችትም ወይን አይገኝም አለ። ዘሩ ኩርንችት ከሆነ ኩርንችት ነው የምታገኘ፣ ዘሩ ወይን ከሆነ ወይን ነው የምታገኘ። ቡርቱካን ተክለ ሙዝ ለማጨድ ከሄድ እብድነ። አሁን ሰው ጻድቅን የሚያደርገው ጻድቅ ስለሆነ ነው። ሰምታችሁኛል። ጽድቅን የሚያደረገው ምን ስለሆነ ነው? ጻድቅ። ብርቱካን፣ የብርቱካን ፍሬ የሚያፈራው ለምንድን ነው? ብርቱካን ስለሆነ ነው። ጽድቅን እናደረጋለን። ለምን? ማንነት ያ ነው። ኃጢአተኛ አይደለህም። ያንኛው ማንነት ተወግዷል፣ ተወግዷል። አሁን አስተሳሰብ ነው፣ ሮንግ የሆነ አስተሳሰብ ነው። አንተ ጋር ያለው ደካማ ነህ፣ ኃጢአተኛ ነህ፣ ያለዚህ መኖር አትችልም የሚል አስተሳሰብ ነው ያለው። እሱ ነው ኃጢአት እያሰራ ያለው። ደካማ አይደለም። ኃጢአተኛ አይደለም። ጻድቅ ነ ኃይልን በሚሰጠ በክርስቶስ ሁሉን ማድረግ ትችላለህ። መጽሐፍ እሱ ነው የሚያወራው። ስለዚህ ጽድቅን እንሰራለን። ጽድቅን የምንሰራው ግን ለመጽደቅ አይደለም። ጽድቅን ኦልሬዲ ተቀብለናል። ጽድቅ ኦልሬዲ በእጃችን ያለ ልንኖርስ አይደለም የምንኖረው። አረ አሜን ነው ወይ? አያችሁት እንዴት እያለ እንደሚያወራ በጣም ከባድ እኮ ነው። በጣም ከባድ እኮ ነው። ከሕግ በታች የሆኑት ሁሉ በእርግማን በታች ናቸው የሚለዋል። ምን ማለት እንደሆነ ላሳያችሁ። ሁላችሁም ዘዳግም ሀያ ስምንት ላይ ሂዱልኝ። ጥሩ ርዕስ ነው አለ የመነሳት ያለበት ርዕስ ነው። ልክ አደለው? ጌታ ይህ ሁሉ አገልጋይ እያለ ለምንድን ነው የላከኝ ስለው መጀመሪያ አለኝ ይህን ይህን እንድታስተምርልኝ ነው አለኝ። ወደዚህ ስመጣ ይህ ሁሉ ሐዋርያ የሁሉ ነቢይ፣ የሁሉ ፓስተር ባለበት ሀገር እዛ ሂጄ ለምንድን ነው የማገለግለው ስለው ጌታ ይህን እንድትነግርልኝ ነው አለኝ። ዘዳግም 28 ቁጥር 15 ነገር ግን የአምላክን የእግዚአብሔርን ቃል ባትሰማ ዛሬ የሚያዘዝኩን ስርዓቱና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙብሃል። በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብህና በኋቃህ እርጉም ይሆናል። የሆድህ ፍሬ፣ የምድርህን ፍሬ፣ የላምህም ርቢ፣ የበግህም ርቢ እርጉም ይሆናል። አንተ በመግባትህ እርጉም ትሆናለህ፣ በመውጣትህ እርጉም ትሆናለህ። እኔን ስለ ተውከኝ ስለ ስራ ክፋት እስክትጠፋ ፈጥነም እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር መርገምን ሽሽትን ተግሳጽን ይሰድብሃል። ቁጥር ሁለት እግዚአብሔር በክሳት አይዟችሁ፣ ቀጭን ሰዎች፣ በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋግም በአረማሞም ይመታሃል እስክትጠፋም ድረስ ያሳድዷል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል። እረ ፓስተር ይህ የኔን ህይወት ነው የሚመስለው ካልክ ስለተረገምክ አይደለም፣ እየሰማሃው ያለኸው ነገር ነው። እየሰማሃው ያለው ነገር ነው። ይህንን ያመጣብህ ከህግ በታች ያሉት ሁሉ ህግን በመጠበቅ መልካምን ስራ በመስራት እንጸድቃለን ብለው የሚተማመኑ ሁሉ ከመር ገም በታች ናቸው። ለምን? እሱን ስላመኑ አንዷን ያጎደሉ ጊዜ ይሄ ሁሉ ይመጣባቸዋል። ትንሽ ልጨምረው። እንዲያ ቃዥህ ለሊት ሁለተኛ ጌታ ወይ የዛን የነብይ ገሌን የፓስተር ገሌን ስብከት ከስልክ ላይ ዲሌት እስክታደርገው ድረስ መስማት አለብ ቁጥር አምስት እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በኢየሱስ ስም ደግሞ ከኢትዮጵያዊ ጠላት አስበዋል። ፍርስረስ ብለህ ቢያይ ሁሉ ነው እኮ ደስ የሚለው። በሰባት መንገድ በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከእነርሱ ትሸሻለህ። ለምድርም ለመንግስታት ሁሉ ድንጋጤ ትሆናለህ። እግዚኦ ማረነ ክርስቶስ። ሬሳ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል። እግዚአብሔር ቁጥር አሰባት እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭም በቋቁቻም በችፌም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመትሃል። በቀትርም ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳለህ፣ መንገድም የቀና አይሆንም በዘመን ሁሉ የተጨነቅ የተዘረፍ ትሆናል፣ የሚያድንህ የሚል ሚስት ታጫለህ፣ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሰራለ፣ አትቀመጥበትም። ወይን ትተክላለ፣ ከእርሷ አትበላ። ላቁመው። ጌታ ይባረክ። ኢየሱስ ጌታ እየሰማችሁ ነው ማውራውን ነገር። ስለዚህ ለምንድን ነው ጴንጤ ሁሉ ድሃ የሆነው? ለምንድን ነው የማይከናወንለት? በሰራው ነው እየተማመነ ያለው። አንዳንድ ሰዎች ሊጸልዩልኝ ሲመጡ ኦሬዲ ጸልይልኝ ብለው ሲመጡ ኦሬዲ ተሸንፈዋል። የእናንተ ጸሎት ምንም አይሰራም። እመኑኝ። ሲመጡ የእግዚአብሔር ሰው መቼም አንተን እግዚአብሔር ይሰማሃል። አሁን ምንድን ነው የሚባሉት እንደዚህ አይነት ሰዎች አይሰማኝም? ነው እኔ እኔን እንደሆን አልሰማ ብሎኛል እኮ። ጸሎቱ ተሸንፎ ነው የመጣው በ ለምን እንደነሱን ከራሱ ጋር ነው የሚያስተያየው። እኛ ማይክ ስለያዝን ሱፍ ስለለበስን ይህን ምታየው ፓስተር ሁሉ ምታየው ነብዩ ሁሉ ይወለ እንደዚህ ምታደርግ ይወለ የእግዚአብሔርን ቤት እንዲህ ምታረክ። እሱ በሥራው የቆመ መስሎ ነው፣ ሱፉ ስለደበቀው ነው። ያው እግዚአብሔር ምስክሬ ነው ነው እያንዳንዱ እዛ ፑልፒት ከፑልፒቱ ጀርባ የቆመ በሙሉ በእግዚአብሔር ጸጋ የቆመ ነው በእግዚአብሔር ምህረት የቆመ ነው እንደ ጳውሎስ ማለት አቅቶት ነው እኔ ሐዋርያ ልባል የማይገባኝ ከሐዋርያ ሁሉ የማንስነኝ ነገር ግን አሁን የሆንኩትን የሆንኩት በእግዚአብሔር ጸጋ ነዋል ማለት አቅቶት ነው እሱ ጌታ ኢየሱስ ጋር አንዲት ሴት ስታመነዝር እጅ ከፍንጅ ይዘው አመጧት። ዮሐንስ ወንጌል ምዕራፍ ስምንት ላይ ሰው እንዴት ነው እያመነዘረ ድንጅ የሚያዘው? በቀላሉ ወንዱን የላኩት እነሱ ናቸው። አለቀ። ከኔ ጋር ናቸው ላኩት እነሱ ናቸው የምታቁት። ለምንድን ነው ሲመጡ ይዘውት የመጡት ሴቷን እኔ እንደማቀው ለማመንዘር ሁለት ሰው ያስፈልጋል፣ ቢያንስ የሰማችሁ ነው። ይዘውት የመጡት ሴቷን ነው። ወንዱ ተልዕኮ እንደገባ ይገባቸዋል። ከዛ ይዘዋት መጡና በቤተ መቅደስ መታደስ በዓል ነበረና ጌታ ቁጭ ብሏል። በቤተ መቅደስ ቁጭ ብሎ አደባባዩ ላይ ቁጭ ብሎ ያስተምራል። እግዚአብሔር ይርዳችሁ። እኔ እንኳን ተቀምጬ ቆሜም አልታይም ተንጠራርታችሁ እንግዲህ፣ ተቀምጦ ያስተማረ ነው። ሕዝቡ ሁሉ ዙሪያውን አለ ያስተማረ ነው። ቀለል ብሎ ያስተማረ ነው። ከዛ ያቺን ሴት አመጡና ሴንተር ላይ አቆሟት። ልብ ብላችሁ ስሙ፣ የዮሐንስ ወንጌል ምዕራፍ ስምንት ላይ ታገኙታላችሁ። ሴንተር ላይ ሴንተር ላይ አቆሟት። የሕግ ሰው ሁልጊዜ መሀል ላይ የሚያቆመው ኃጢአት ነው። በዛ ኃጢአት ዙሪያ ነው መወያየት የሚፈልገው። እነዚህ ነው የሚያደርጉት። አንድ ሰውዬ ስለ ጸጋ ስሰብክ የቤተ ክርስቲያን መሪ ነው፣ ልጆቼን አሰናክለብኛል ብሎ ሊያዋራኝ መጣ። እኔ ምንድነው ልጆቹን ያሰናክልኩት? መጽሐፍ ቅዱስ እኮ ነው የሚለው ስለው፣ ሁል ጊዜ የሚጠይቀኝ ጥያቄ አንድ ሰው አመንዝሮ ቢመጣ ሺ ይጸድቃል። ሴንተር የሚያረገው ኃጢአት ነው። ክርስቶስ ኢየሱስ የሰራውን ስራ ሴንተር አያደረገው። የሰማኝ ሰዋል። ክርስቶስን መካከል አድርጎ አይደለም ያወራው የመስቀሉን ስራ መካከል አድርጎ አይደለም የሚያወራው። የሚያወሩት ኃጢአትን ሴንተር አድርገው የገባችው ነው ማወራው ነገር። ስለዚህ መሃል ላይ አቆሟትና ምንድን ያሉት? ጌታ ልብ ብላችሁ ስሙ መምህሮ፣ ያሉት ሙሴ እንደዚህ ሲያደርጉ የተገኙ ሰዎች በድንጋይ ይወገሩ ብሎናል፣ አንተስ ምን ትላለህ? ይሄንን ያሉት ለምንድን ነው? ሊፈትኑት ይላል። አሁን ጌታ ኢየሱስ ዙሪያ ያሉትን ሰዎች አስቧቸው። ዝም ብላችሁ አስቧቸው። በአጠቃላይ የጠየቁት ጥያቄ ምንድን ነው? አንድ ሰው ኃጢአት ሲሰራ ቢገኝ ፍርድ ይገባዋል ወይ ነው ጥያቄው። ይሄ ነው። ከዛ ጌታ ጎንበስ ብሎ በጣቱ መሬት ላይ መጽሐፍ ጀመረ መሬት ላይ ይጽፋል መሬት ላይ ይጽፋል ይህንን ምዕራፍ አራት ላይ ስንደርስ በደንብ አብራራላቸዋለሁ መሬት ላይ ይጽፋል ከዛ መላልሰው ጠየቁት ይላል ማለት ንገረን እንጂ እየጠበቅን ነው ምን እናድርጋት አስበው ሁሉም ድንጋይ ይዘዋል ምን እናድርጋት አሉት ጌታ አትውገሯት አላለም ታውቃላችሁ ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ እሱ ያሳረፈባት አላቸው ብሏቸው መጽሐፍ ጀመረ ከዛ መጽሐፍ ቅዱስ ሲናገር ከታናሹ ጀምሮ እስከ ታላቁ ይላል ሁሉም ኃጢአታቸው ወቀሳቸውና ድንጋያቸውን ጥለው ቀስ እያሉ ሄደዋል እየሰማችሁ ነው የማወራው ነገር የሚያስቀው እነዚህ ታናናሾች የሚባሉት እኮ በእድሜ ነው የሚወጣቸዋል አለ እኮ እንደዚህ በለው ካለ ለምን እንደ መጣ አያቅም። ድንጋይ ይዞ ሚመጣል። የማርያም ጠላት እምዬን ካለ ድንጋይ ይዞ ሚመጣል። ስለ ምን እንደተወራ ሳያቅ ማለት ከታላቁ ጀምሮ እስከ ታናሹ ድንጋያቸውን ጥለው ሄዱ። ከዛ ጌታ ቀና ሲል ከሴቲቱ በስተቀር ማንንም አላየም ይላል። ማይ ጉድነስ። ከዛ ጌታ እንደዚህ ያላት አንቺ ሴት ከሳሾችሽ ወዴት ሄዱ? የፈረደብሽ ማንም የለም? ሲላት አንድ ስንኳ። ለምን ጻድቅ የለም አንድ ስንኳ። እኔ አንድ ሰው እዚህ ጋር ቆሞ እየውልህ ወንድሜ፣ ይሄንን ብትሰራ የእግዚአብሔር መንግስት ታጣለህ ካለኝ ልክ ጉባኤው ሲያልቅ ሂጄ እኔ የምልህ ፓስተርዬ፣ በጣም የተባረክ የእግዚአብሔር ሰው ነህ እኮ ግን እኔም እምልህ አንተ ብትሞት የት ነው የምትሄደው ብዬ ነው የምጠይቀው። እኔ ብሞትማ መንግስተ ሰማያት ነው የሚሄደው ካለኝ ምን ስላደረግክ ነው ምለው፣ እኔማ የሚሄደው ያው ጌታ በሰራልኝ ስራ ነው ካል አንተ ጌታ በሰራልህ ስራ ከሆነ የምትሄደው እኛ ለምንድን ነው የምናጠው አይ እኔም ገና እንደ ስራዬ ታይቶ ነው መንግስተ ሰማያት የምገባው ካለ ወንድሜ አንተ ራሱ የምትገባበት ካልታወቀ እኔ ምን ብዬ ነው የምከተል ነው ብለው እሱን ያላቸው ጌታ ኢየሱስ ድንጋይ ይዘው ሊወግሯት ነው የመጡት አይደል ሶ ጌታ ኢየሱስ ክርስቶስ ያላቸው ምንድን ነው ውገሯት አለ ግን ለመውገር መስፈርት ያስፈልጋል ሴትዮ፣ ኃጢአት ሰርታለች። አንተስ ኃጢአት አለብህ ወይስ የለብህም? ጥያቄው ይሄ። እያንዳንዳቸው ኃጢአታቸው ወቀሳቸው ይላል። አንድ ምሳሌ ሰምቼ ነበር። ምንድን ነው፣ ካህኑ ስብሰባ ላይ የቤተ ክርስቲያን አገልጋዮች ተሰብስበው ጥያቄ ይጠይቃሉ። ከእናንተ ውስጥ ለቤተ ክርስቲያን የሚገባውን አስራት የሰረቀ ማን ነው? ይላሉ። ከኋላ አንዱ ዲያቆን ከኋላ አይሰማም ይላል። ከእናንተ ወደ ቤተ መቅደሱ የሚገባውን አስራት የሰረቀ ማን ነው? አይሰማም ሄዱ ቀጥ ብሎ ሄዱ፣ ያለበት ቦታ ሄዱና፣ ሂድ አሉት። ማይኩን ሰጡት። ሂድና እስቲ እንዴት እንደማይሰማ አሳየኝ አሉት። ላጣ ለሱ ምችል ነበር የሚፈልገው። ከእናንተ የሰው ሚስት ያማገጠ ማን ነው? እውነትም ልጅ አይሰማም አሉ። ቦታ ስላልተቀያየርን ነው፣ ቦታ ስላልተቀያየርን ነው እንጂ ከናንተ ማን ነው ለእግዚአብሔር ቤት የገባውን ገንዘብ መኪና የገዛበት ብንል አይሰማም ነው የሚሉ፣ እዛ አይሰማም ነው። ማን ነው የእግዚአብሔር ቤት አዳራሽ ሳይሰራ የራሱን ቤት የገዛ ብትል ልጅ አይሰማም ነው የሚል፣ እዛ ቦታ ስላልተቀያየርን ነው የሚቀጠቅጡ እውነቴ ነው። ከሕግ በታች የሆኑት ሁሉ በእርግማን በታች ናቸውና፣ ማንም ሰው ክርስቶስን ትቶ በአንድ ነገር የታመነ ጊዜ ያ ሰው አበቃለት፣ አበቃለት። ትምክህታችን፣ ዝማሪያችን፣ ጽድቃችን፣ ቅድስናችን ኢቭን ማለት ነው ከሌላው የተሻለ ስራ ካለ? የጌታ ጸጋ በስቶልህ ነው። ነቀ ኢየሱስ ለዘላለም ጌታ ነው። አሜን። አንድ ጥቅስ ልጨምርና በሚቀጥለው ሳምንት እንቀጥላለን። ሀሌሉያ። እዚሁ ገላትያ ላይ ያለ ቃል ልጥቀስ። ገላትያ ምዕራፍ ሁለት ቁጥር 16 እንድታሰቡ ሩባቸው የምፈልገው ነገር ሕግ አያጸድቅም፣ ሕግ አያጸድቅም፣ በስራ አይጸድቅ የሚሉ እንዳትዘሏቸው፣ እንዳትዘሏቸው። ኦኬ። ገላትያ ምዕራፍ ሁለት ቁጥር 16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በህግ ስራ እንዳይሆን አውቀን፣ ስጋን የለበሰ ሁሉ በህግ ስራ ስለማይጸድቅ እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ረጋ ብላችኋን አንብቡት። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ወይም ደግሞ በኢየሱስ ክርስቶስ በማመን ነው የሚጸድቀው እንጂ በህግ ስራ እንዳይሆን አውቀን ህግን በመጠበቅ ወይም ህግን በመስራት እንዳልሆነ አውቀን፣ ስጋን የለበሰ ሁሉ። አጠገባቸው ያለውን እዩትና፣ ብረት ለበስ ነው ወይ ወርቅ ለበስ ነው ወይ ነሐስ ለበስ እስቲ እዩት። አይኖቹ የጋለ ምናምን፣ እግሮቹ የጋለ ናስ ይመስላሉ። ስታዩት አይኖቹ የእሳት ነበልባል ይመስላሉ። አው ስጋን የለበሰ ሁሉ ዲያቆኑም ፓስተሩም ወንጌላዊውም ዘማሪውም በህግ ስራ ስለማይ ፀድቅ እኛ ራሳችን እኔ፣ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነትን ጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እኛ ትተነው የመጣነውን ነገር እኮ ነው እናንተ እንግባበት እያላችሁ ያላችሁታል። እኔ ዋናው የህግ አስተማሪው ትቼውን የመጣሁት እንደማይጸደቅ አውቅ። በዛ ቁጥር አንድ እዛው የእግዚአብሔርን ጸጋ አልጥልም ወይም አላቃልልም። ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞት። በስራ ከሆነ ከሚጸደቀዋል ክርስቶስ በሞት አይጠበቅበትም። ስንቶቻችሁ እየገባችሁ ነው ማለት ነው? አሌሉያ። እስኪ አሜን በሉስ። ኤፌሶን ምዕራፍ ሁለት ቁጥር ስምንት በጣም የምወደው የመጽሐፍ ቅዱስ ክፍል ድምድም የሚያረግ ጸጋው በእምነት አድኗቸዋልና፣ እዚህ ጋር ብሎ ቢደመድመው እንኳን ግራ ያጋባን ነበር። ቀጥሎ እንደዚህ አለ፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ወይም ካንተ የተወሰደ ምንም ነገር የለም። ይሄ የእግዚአብሔር ስጦታ ነው። ጽድቅ ስጦታ ነው። ስጦታ ከሆነ በነጻ ነው የምትቀበለው። ከዛ ማንም እንዳይመካ ከስራ አይደለም። የእውነት የምነግራችሁ እግዚአብሔር የዚህ ቤተ ክርስቲያን ፓርት እንድትሆኑ የዚህ ቤተ ክርስቲያን አባል እንድትሆኑ ከጠራችሁ ለምን እንደጠራችሁ ልንገራችሁ፣ ለሰው ሁሉ ይህንን ወንጌል እንድትመሰክሩ ለሰው ሁሉ ይህንን እውነት እንድትነ ለሰው ሁሉ ይህንን ነግራችሁ ነፃ እንድታወጡት ከተቆለለበት ነገር ነፃ እንድታወጡት ከተሸከመው ቀንበር ነፃ እንድታወጡት። ሃሌሉያ! ነፃ አውጥተዋል። ጌታ ጌታ መርገምህንም ተሸክሞታል፣ መርገምም የለብህም። ቅድም ጠቀስኩላችሁ ሶስት አይነት መርገም ነው። የቅድሙ መርገም ሙሉን ስላላነበብኩላችሁ ነው። የበሽታ መርገም አለ። የድህነት መርገም አለ። ቅድም አይሳካልም፣ በእርሻ በዋቃ መልህ አይከናወንም ያለው የድህነት መርገም አለ። የሞት መርገም አለ። ያለ ጊዜ ትሞት አለ እሚል የሞት መርገም አለ። ሶስት አይነት መርገም ይሄ ሁሉ መርገም አንተ ላይ ተነስቷል። የለም የለም፣ የድህነት መርገም የለብህም። እስቲ ከድህነት መርገም ነፃ ወጥቻለሁ በል። እስቲ ተናገረው። ከድህነት መርገም ነፃ ወጥቻለሁ በል። ከበሽታ መርገም ነፃ ወጥቻለሁ በል። ከሞት መርገም ነፃ ወጥቻለሁ በቤቴ በል። በዘሬ በል። ያለ ጊዜው የሚሞት የለም። ያለ ጊዜው በል፣ የሚጨናገፍ የለም። አልቀበልም በል። ክርስቶስ ነጻነት አውጥቶኛል በል። ክርስቶስ ዋጅቶኛል። ከበሽታ ዋጅቶኛል። ከበሽታ እርግማን ዋጅቶኛል። ከድህነት እርግማን ዋጅቶኛል። ካለመከናወን ዋጅቶኛል። ሁለት ደቂቃ ልጸሊ። ሃሌሉያ።